ኢትዮጵያ በየአስር ዓመቱ እየተመላለሰ በሚጎበኛት ረሃብ በተደጋጋሚ ስትፈተን ቆይታለች። ረሃብ በምስሏ ላይ ጥቁር ነጥብ አስቀምጦባታል። ብሔራዊ ሕልውናዋን ፈትኗታል። ታዲያ ከዚህ የዘመናት ህመም አውጥቶ በሚገባት ደረጃ ላይ የማስቀመጥ ጥረት ተጀምሯል። እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መትጋት መትጋት መስራት እና መጨረስ ብቻ ነው። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። ባለፉት ዘመናት ይህን መቀልበስ ሳይቻል በመቅረቱና ሀብቶቿን በአግባቡ መጠቀም አለመቻሉ ደግሞ ያንን አስከፊ ታሪክ እንድትጽፍና መከራዋ እንዲረዝም ምክንያት ነበር። እጅግ መልካም ቁጥረ ብዙ መጠነ ሰፊ የሆኑ ክብሯን አስጠብቃ የኖረቸዋን ያህል ጎልቶ የታዩት ረሃቦች አንድም የአስተዳደር ነው፣ ሁለትም የኢኮኖሚ ሁኔታ ነው። ቅድመ ዝግጅት ለማድረግ አቅደና አስቦ አይመጣም። ምን ትተሽ ይመጣልን? ያዥው የሚለውን ፖሊሲ ይዘው በአቅምም ሆነ ከአቅም በላይ ቅድመ ዝግጅት አድርጎ በመስኖ ልታለማ የምችልባቸው ሁኔታዎች በአካባቢ ንጹህ ወንዞችና ድንበር ዘለል ወንዞች እያለፉ ከጎን አንተ ግን አንድም ጠብታ ውሃ ሳትዝ ያልፋል ግን ትራባለ። በእርግጥ ይህን ችግር ለመፍታትና ታሪክን ለማደስ ረዥም ርቀትን መጓዝ የሚጠይቅ ነው። እናም መንግስት የምግብ ዋስትናን ማረጋገጥ ላይ ሰፊ ስራዎችን ከመስራት ተሻግሮ የውርደትም የልመና ምልክት የነበረውን የስንዴ እርዳታ ከውጭ እንዳይገባ ከማድረግ ተሻግሮ ወደ ውጭ መላክ ተችሏል በዚህም የትናንት ጉዲፍ ታሪክን የመቀየር መንገድ ጅማሮ ሆኗል ከለውጡ ማግስት ሙሉ በሙሉ ወደ ስራ መግባት አለብን የገጸ ምድርና የከርሰ ምድር ውሃዎች እያሉን ለምንድን ነው መራባለ የለብንም የሚል ትልቅ ኢኒሽቲቭ ተቀርጾ በፊት የነበሩት ገጽታዎች ረሀብተኝነት ስደቱ መጎሳቆሉ የነበሩትን መቀየር አለብን የሚል። ትል ኮሚትመንት በመንግስት በኩል ተይዞ በተለይ ከለውጡ ማግስት እነዚህ ኢኒሼቲቮች ከተቀረጹ በኋላ በርካታ ለውጦች ተመዝግበዋል። በዛ በፊት ከዚህ በፊት በገጽታችን የነበረውን አሁን ሙሉ በሙሉ የመቀየር እንቅስቃሴዎች እያደረግን ነው። በስንዴ የታየውን ረሃብ እንድል የማድረግ ትልም እውን የማድረግ መንገድና ክብረን የማስጠበቅ ሂደት ከፍ ወዳ ለደረጃ ደረጃ ተሸጋግሩ የአፈር ማዳበሪያ ፋብሪካን ተክሏል። ይህም ሀገር ታወጣው የነበረውን ከፍተኛ የውጭ ምንዛሬ ውጭ ከመቀነስ ባሻገር በምግብ ሉዓላዊነት የኢትዮጵያን ልዕልና ከፍ የሚያደርግ ስለመሆኑ ይነሳል። መፍትሄ ምንድን ራስን መቻል ነው። በስንዴ ራስን ለመቻል ሄድከው የኮሚናችን ደግሞ መሰረት ስርና መሰረት ደግሞ ግብርና ነው። ግብርና ለግብርና ደግሞ እጅግ ከፍተኛ አስተዋጽኦ ሊያደርገው የሚችሉ ወሳኝ ነገሮች አሉ። አፈር ብቻውን አልጠቀመንም። አፈር ጥሩ ነው። ለም አፈር ይሰጣል። ነገን፣ ትናንትን ሰጥቷል፣ ዛሬን ይሰጣል። ነገንስ መልማት አለበት። ለዚህ ደግሞ ሳይንሱና ዘመኑ ያመጣ ውሎ አድሯል። ማዳበሪያ ነው። ማዳበሪያ በምድራችን በእኛ በኢትዮጵያ ግዛት ውስጥ አልታሰበም፣ አልነበረም። ለምን? ብዙ ወጪ የሚጠይቅ ነው። ወደ 25 ቢሊዮን ዶላር ኢንቨስትመንት የሚጠይቅ ትልቅ ግዙፍ ፕሮጀክት ነው። በዓመት ደግሞ ወደ 3 ሚሊዮን ሜትሪክ ቶን የማምረት አቅም ያለው ትልቅ ግዙፍ ፋብሪካ ነው። ስለዚህ በአርባ ወራቶች የሚጠናቀቅ ትልቅ ፕሮጀክት ነው። ስለዚህ መንግስት ስለዚህ ሰፊ ትኩረት ሰጥቶ እንግዲህ በአፍሪካ ትልቁ የሆነ ግዙፍ ፋብሪካ ይሄን መገንባታችን በቀጣይ ሊኖረን የሚችለው የገጽታ ግንባታ ተደማጭነታችን ተፈላጊነታችን ይጨምራል ማለት ነው። ሰው ምርትና ምርታማነት ስናስብ ደግሞ አንደኛው ትልቁና ቁልፍ ጉዳይ የግብዓት ጉዳይ ነው። ግብአት በርካታ የተለያዩ ግብአቶች አሉ። አንድ ምርትና ምርታማነትን ለማሳደግ ፉል ፓኬጆችን አርሶ አደሩ ማሳ ላይ መጠቀም የግድ ያስፈልጋል። ስለዚህ ከዛ ውስጥ አንዱ አንደኛው የኬሚካል ያፈር ማዳበሪያ ነው። ሌላው ደግሞ የተፈጥሮ የአፈር ማዳበሪያ ነው። ሌሎች ደግሞ ኬሚካል የተለያዩ ፔስቶችን ከእጽዋት ጥበቃና እንክብካቤ ደግሞ እነዚህ እነዚህን መጠቀም አለበት። ሌላው ደግሞ ክላስተር የሆነ ፋርሚንግን መጠቀም አለበት። እነዚህ እነዚህ ተደምረው መጨረሻ ላይ ምርትና ምርታማነት በሚፈለገው ደረጃ ማስቀመጥ ይቻላል ማለት ነው። አየር መንገድም እንደ ማዳበሪያ ፋብሪካው በጊዜው ሕልም ነበር፣ ዛሬ የኢትዮጵያ የኩራት መጠሪያ ነው የሚሉት የቀድሞ ዲፕሎማት ዶክተር ተሻለ ሰብሮ፣ ይህም የኢትዮጵያን ራዕይ ወደፊት የሚያራምድ ስለመሆኑ ይናገራሉ። ዛሬ የኢትዮጵያን ክብር የሚያስከብረው የኢትዮጵያ አየር መንገድና በአየር መንገድ ላለው ባንዲራዋ ነው። ይሄ አንድ ቀን ሕልም ነበረ። ከዚህ አኳያ ነው እኔ ፋብሪካ የሚሆን እነዚህ የፈርቲላይዘር የማዳበሪያ ፋብሪካ ሲቋቋም በራሱ ዛሬ ትንሽ ነገር ይመስላል ነገ ግን ራስን ከማስቻል የሱ ውጤቶች ወደ ኢኮኖሚ ይቀየርና ኢኮኖሚ ደግሞ ወደ ብልጽግና ያመጠዋል ዜጎችንና ሀገርን ፋብሪካው ሲጠናቀቅ የዜጎችን ሕይወት በመለወጥ የውጭ ቀጥታ ኢንቨስትመንትን በማስገባትና ኢትዮጵያ በዓለም ላይ የሚኖራትን ተደማጭነት የሚያልቅ እንደሚሆንም ታምኖበታል።